አንዳንድ ነገሮች አሉ ከክለብም ከተጫዋቾችም ጋራ እየወጡ ያሉ በርካታ ነገሮች አሉ። ይህንን ስንመለከት ኦሎምፒክ ሊዮን ባጋጠመው የፋይናንስ ችግር ምክንያት ወደ ሊግ ሁለት ወርዷል ማለት ነው። ክለቡ እንግዲህ ከአምስት መቶ ሚሊዮን ዩሮ በላይ ያልተከፈለ እዳ ገንዘብ አለበትም ተብሏል። በዚህ ምክንያት እንግዲህ በፋይናንሻል ችግር ምክንያት ወደ ታችኛው ሊግ ለመውረድ ተገዷል። ሌላው የሳንቲ ካዞሮላ ጉዳይ ነው። እንግዲህ በቀድሞ በአርሰናል ቤት እጅግ በጣም ተወዳጅ የሆነው የመሀል ሜዳ ተጫዋች ሳንቴ ካዞሮላ አሁን ላይ ምርጡን ጊዜ እያሳለፈ ይገኛል። ተመልሶ በዓለም አደባባይ ላይ ከፍ ብሎ ስሙ የሚጠራበትና የሚታይበትን አጋጣሚ መፍጠር ችሏል ሳንቲ ካዞሮላ ሳንቲ ካዞርላ እንግዲህ በስሙ አደባባይ ተሰይሞለታል። የልጅነት ክለቡን በመቀላቀል ከ24 ዓመታት በኋላ ወደ ላሊጋው እንዲያድግ የረዳው ሳንቲ ካዞርላ በአካባቢው እውቅና ተሰጥቶታል። ሳንቲ ካዞርላ እንግዲህ በስፔኗ ኤቤዶ ከተማ የሪያል ኦቢድ ደጋፊዎች ደስታቸውን ለመግለጽ የሚጠቀሙበት አደባባይ በስሙ እንደተሰየመለት ተገልጿል። የከተማዋ ከንቲባ ፕላዛ አሜሪካ ተብሎ የሚጠራውን አደባባይ ፕላዛ ሳንቲ ካዞርላ በማለት መሰየማቸው ተነግሯል። ሳንቲካ ካዞሮላ እንግዲህ የልጅነት ክለቡ ከአመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት ከታደጉት የቀድሞ ተጫዋቾቹ አንዱ ነበር። ካዞሮላ እንግዲህ ክለቡን ሲቀላቀል ጥሩ ክፍያ ቢቀርብለትም ውድቅ በማድረግ በስፔን ህግ የሚፈቀደውን ክፍያ ወይም አነስተኛ ክፍያ በአመት ዘጠና ሺህ ዩሮ ብቻ እንደሚቀበል ተገልጿል። ይህንንም የሚቀበለው ያው የላሊጋው ህግ ስለሚደነግግ ብቻ እንጂ ደሞዙን መቀበል ፈልጉ እንዳልሆነም ጭምር ተገልጿል። በተጨማሪም እንግዲህ በስሙ ከሚሸጡ ማሊያዎች አስር በመቶውን የክለቡን አካዳሚዎች ለማሳደግ ይረዳል ተብሏል። እጅግ በጣም መልካም ባህሪውን እያሳየበት በሚገኝበት ክለብ ውስጥ እንግዲህ ምርጡን ብቃት እያስመለከተ ክለቡንም ከ ሀያ አራት አመታት በኋላ በላሊጋው እንድንመለከተው ማድረግ ችሏል። በዚህም በክለቡ ዘንድ እንዲሁም በበርካቶች ዘንድ እጅግ በጣም መነጋገሪያ የሆነ ተወዳጅ የሆነና የተመሰገነበትን ጊዜ እያሳለፈ ይገኛል። እሱም ከምንጊዜውም በላይ ጅግት ደስተኛ የሆነበት ሰዓት ላይ ይገኛል። ሌላኛው የኒኮላስ ጃክሰን ቀይ ካርድ ጉዳይ ነው። ሴኔጋላዊ የፊት መስመር አጥቂ ኒኮላስ ጃክሰን እንግዲህ በተመለከተው ቀይ ካርድ ምክንያት የተጨማሪ ሁለት ጨዋታዎች ቅጣት ተጥሎበታል። ኒኮላስ ጃክሰን ቸልሲ በፍላሚንጎ በተሸነፈበት ጨዋታ ቀይ ካርድ መመልከቱ የሚታወስ ነው። ሆን ብሎ ስህተት እንደሰራ ያስታውቅ ነበረም። ኳሷን አልፎ እግሩን የተጋጣሚ ቡድን ተጫዋች እግር ላይ በማሳረፍ ከፍተኛ ጉዳት አድርሷል። በዚህ ምክንያት እንግዲህ ዳኛው ቀይ ካርድ አስመልክተውታል። ኒኮላስ ጃክሰን የሰራው ስህተት ሆን ብሎ የሰራው ጥፋት መሆኑን ተከትሎ ድጋሜ ተጨማሪ ቅጣቶች ተጥለውበታል። ተጫዋቹ እንግዲህ የሰራው ጥፋት ተጨማሪ ሁለት ጨዋታዎችን የሚያስቀጣው መሆኑንም ነው ይፋ የተደረገው። ይህንንም ተከትሎ ኒኮላስ ጃክሰን እንግዲህ ቸልሲ በቀጣይ የሚያደርጋቸው ሁለት ጨዋታዎች የሚያመልጡት ይሆናል። በርካቶችም እየተቹት ነበረ። ከአንድ ፕሮፌሽናል ተጫዋች ይህ አይጠበቅም በማለት በርካቶች እሱ ላይ አስተያየታቸውን በትችት መልኩ እየሰነዘሩ ነበረ። ሌላው የኦሎምፒክ ሊዮን ወደ ታች ወደ ታችኛው ሊግ የመውረዱ ጉዳይ ነው። እንግዲህ የፈረንሳዩ ክለብ ኦሎምፒክ ሊዮን ወደ ሀገሪቱ ሁለተኛ ሊግ እንዲወርድ እንደተወሰነበት ይፋ ተደርጓል። ሊዮን ወደ ሁለተኛ ሊግ ለመውረድ የተገደደው ያለበትን የፋይናንሻል ችግር ማስተካከል ባለመቻሉ መሆኑ ተነግሯል። ክለቡ እስከ ውድድር ዓመቱ መጨረሻ የፋይናንስ ችግሩን እንዲያስተካክል ጊዜ ገደብ ተቀምጦለት እንደነበረ ተገልጿል። የክለቡ ባለቤቶች ጆን ቴክስተር ከዚህ በፊት እንግዲህ ኦሎምፒክ ሊዮን እንዳይወርድ ሁሉንም እናደርጋለን በማለት ቃል ገብተው እንደነበረ ይታውሳል። ኦሎምፒክ ሊዮን በቀጣይ በውሳኔው ላይ ይግባኝ የመጠየቅ መብት እንዳላቸው ተዘግቧል። ምናልባት ግን ክለቡን ያቆዩት ይሆን በ ወይስ የሚለው ነገር ይጠበቃል። ነገር ግን አሁን ላይ ውሳኔው በቀጣይ በሊጉ እንዳማን በታችኛው ሊግ እንደሚሳተፍ ነው የተገለጸው። ሌላው የቸልሲ የጊስተን ዝውውር ሊያጠናቀቅ ስለመሆኑ የወጣ መረጃ ነው። በርካታ የዝውውር መረጃዎች እየወጡ ይገኛሉ። ከነዚህ የዝውውር መረጃዎች መካከል የምዕራብ ለንደኑ ክለብ ቸልሲ እንግሊዛዊውን የፊት መስመር ተጫዋች ጄሚ ጊቴንስን የእሱን ዝውውር ለማጠናቀቅ ከጫፍ የመድረሳቸው ጉዳይ ነው። ሰማያዊዎቹ እንግዲህ በቅርቡ ከክለቦች አለም ዋንጫ በፊት ዝውውሩን ሳያጠናቅቁ ወደ አሜሪካ ማምራታቸው ይታወሳል። ሁለቱ ክለቦች አሁን ላይ በአሜሪካ የሚያደርጉትን ንግግር መቀጠላቸው ሲገለጽ በቅርቡ ከስምምነት ይደርሳሉ ተብሎ እንደሚጠበቅም ተገልጿል። ባየር ሙኒኮች እንግዲህ ለጀሚ ከፍተኛ ፍላጎት ቢያሳዩም ተጫዋቹ ቸልሲን ለመቀላቀል መምረጡ ተዘግቧል። ቸልሲ ተጫዋቹን እንግዲህ በሰባት አመታት ኮንትራት ለማስፈረም በግል ከስምምነት መድረሳቸው ይታወሳል። ምናልባት ከክለቡ ጋር ያሉ መስተካከል ያለባቸው አንዳንድ ነገሮችን ጨርሰው በቀጣይ ተጫዋቹን የግላቸው ያደርጉታል ተብሎ ይጠበቃል። ጆኒ ኢቫንስ በዩናይትድ ሊቀጥል ነው ተብሏል። ሰሜን አይርላንዳዊው የተከላካይ ስፍራ ተጫዋች ጆኒ ኢቫንስ በማንቸስተር ዩናይትድ በአዲስ ሚና እንደሚቀጥል ተገልጿል። የ37 ዓመቱ ጆኒ ኢቫንስ እንግዲህ ሙሉ ውሉ መጠናቀቁን ተከትሎ ከማንቸስተር ዩናይትድ ጋር መለያየቱ ተገልጾ ነበረ። ተጫዋቹ አሁን ላይ በክለቡ አካዳሚ በሌላ ሚና ታዳጊ ተጫዋቾች ላይ እንዲሰራ ኃላፊነት እንደተሰጠው ተገልጿል። ጆኒ ባንስ በቀጣይ የታዳጊ ተጫዋቾችን እድገት እንደሚቆጣጠርና ድጋፍ እንዲያደርግ ኃላፊነት እንደተሰጠው ተገልጿል። ከክለቡ ጋር ሶስት የፕሪምየር ሊግ ና አንድ የሻምፒዮንስ ሊግ ዋንጫ ያሳካው ጆኒ ባንስ እንግዲህ ያለው የእግር ኳስ ልምድ በክለቡ እንዲቀጥለው ወይም ያን እንዲያስቀጥል ተጠይቋል። ያም ለዚህም ያበቃው የአንድ ሆነ ጭምር ነው የተነገረው። ሌላው የሮድሪጎ ና የሪያል ማድሪድ ቆይታ ነው። የሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ ከፕሪሚየር ሊጉ ክለቦች በርካታ ጥያቄዎች ቀርበውለት ውድቅ ማድረጉ ተገልጿል። አርሰናሎች በበኩላቸው ሮድሪጎ በቀጣይ ክለቡን መልቀቅ ከፈለገ ና ሪያል ማድሪድ እሱን መሸጥ ካሰበ ለመመልከት በመጠበቅ ላይ መሆናቸው ተነግሯል። ሮድሪጎ እንግዲህ ባለፈው የውድድር አመት ልምምድ ላይ ትኩረት የማጣት ችግር ይስተዋልበት እንደነበረ ተዘግቧል። አሰልጣኝ ካርሎ አንቸሎቴ በቅርቡ ሮድሪጎን ለብራዚል ብሔራዊ ቡድን ያልጠሩት በዚሁ ምክንያት እንደሆነም ተገልጿል። ይሁን እንጂ የሮድሪጎ ሁኔታ ከአሰልጣ ዣቢ አሎንሶ መምጣት በኋላ አቋሙ እየተሻሻለ መምጣቱን በክለብ ውስጥ ያሉ የቅርብ ምንጮች እየዘገቡ ይገኛሉ። አሰልጣኝ ዣቢ አሎንሶ በበኩላቸው ለሮድሪጎ ልዩ ትኩረት እየሰጡት መሆኑም ተገልጿል። ምናልባት ያማ ይሆን ከሆነና እንደዚህ በፊቱ እንደ ካርሎ አንቸሎቲ ስር እንደነበረው የሚሆን ከሆነ ተጫዋቹ ክለቡን ሊለቅ እንደሚችል እየተጠበቀ ነበረ። ከዣቢ አሎንሶ ጋራ ከተነጋገረ በኋላ ምናልባትም ለአዲስ ፈተና እንደሚዘጋጅና ወደ ሌላ ክለብ ሊያመራ እንደሚችል እየተጠበቀ ነበረ። ለዚህም ደግሞ አርሰናል ዝግጁ ሆኖና በሩን ከፍቶ እየጠበቀው ነበረ። ነገር ግን አሁን ላይ ያሉ ሁኔታዎች ደግሞ ክለቡን የሚለቅ በማይመስል ሁኔታ ላይ እንደሚገኝ ነው እየተገለጸ ያለው። ከዚህ የክረምት የዝውውር መስኮቶች አንደኛው ተዘዋዋሪ ይሆናል ተብሎ ይጠበቅ የነበረው የሮድሪጎ ሁኔታ ምናልባትም ከትልልቅ ዝውውሮች መካከል አንዱ ይሆናል ተብሎ የሚጠበቅ ነበረ። ነገር ግን ተጫዋቹ አሁን ላይ በክለቡ ሊቀጥል እንደሚችል ነው መረጃዎች እያመላከቱ የሚገኙት። ሌላው ኖቲንጋም ፎረስት የኒውካስትልን ጥያቄ ውድቅ አድርጓል። ኒውካስትል ዩናይትድ የኖቲንጋም ፎረስቱን የፊት መስመር ተጫዋች አንቶኒ ኢላንጋን ለማስፈረም 45 ሚሊዮን ፓውንድ ማቅረባቸው ተገልጿል። ኖቲንጋም ፎረስት በበኩሉ የቀረበለትን የዝውውር ሂሳብ ውድቅ በማድረግ ተጫዋቹን የመሸጥ ፍላጎት እንደሌላቸው ማሳወቃቸው ተነግሯል። ኒውካስትል ዩናይትድ አሁን ላይ እንግዲህ ተጫዋቹን ለማስፈረም የሚደረገውን ጥረት ለመቀጠል ወይም ደግሞ ከዝውውሩ ለመውጣት በማሰብ ላይ መሆናቸው ተዘግቧል። ኒውካስትል ማመድ ኩዱስን እና የበርንማውዙን አንቶኒን ሴሜኒዮን በዝውውራቸው ውስጥ መያዛቸው ተገልጿል። የ23 ዓመቱ አንቶኒ ኤላንጋ ባለፈው ዓመት እንግዲህ በሁሉም የፕሪምየር ሊግ ጨዋታዎች ለኖቲንጋም ግልጋሎት ሲሰጥ ስድስት ግቦችን አስቆጥሮ 11 ለግብ የሚሆኑ ኳሶችን ደግሞ ለቡድን አባላቶቹ አመቻችቶ አቀብሏል። ምርጡን ጊዜም ማሳለፍ ችሏል። ያው ይታወቃል። ኖቲንጋ ፎረስ በዚህ ዓመት ክስተት ሆኖ አርሰናልን ተከትሎ ሶስተኛ ደረጃን ይዞ ለረጅም ጊዜ ተጉዞ ነበረ። በመጨረሻዎቹ ነው እንግዲህ የደረጃ ፍልሰት ያጋጠመው። ሌላኛው ባርሴሎና ምንም እንኳን ያው ኒኮ ዊሊያምስን የመጀመሪያ ምርጫቸው ቢያደርጉም ማርከስ ራሽፎርድን በውሰት ለማስፈረም እያጤኑበት እንደሆነ ተገልጿል። ኔይማር ጁኒየር በሳንቶስ ለስድስት ወራት የሚያቆየውን አዲስ ኮንትራት ለመፈረም ተስማምተዋል ተብሏል። ኔማር እንግዲህ ቀጣይ ዓመት ጥር ላይ ነፃ ወኪል በመሆን ስለ ወደፊቱ ህይወቱ ይወስናል ተብሏል። ፋብሪዚዮ ሮማኖ ነው መረጃውን ይዞት የወጣው። ሌላው ሞናኮ ፖል ፖግባን በነጻ ዝውውር ለማስፈረም ከስምምነት ላይ ደርሰዋል። ፋብሪዚዮ ሮማኖ ይህንን በተመለከተ ሄር ዊ ጎ ብሏል። ሌላው ጆዜ ሞሪኖ ናቸው። የጆዜ ሞሪኖ ጉዳይ ደጀን ሳንቾን በቀጥታ አናግሮት የፌነርባቼ ፕሮጀክትን እንዲቀላቀል አበረታተውታል ተብሏል። የቱርኩ ክለብ ለማንቸስተር ዩናይትድ አስራ አምስት ሚሊዮን ዩሮ ለማቅረብ ተዘጋጅቷልም ተብሏል። ሌላኛው የአርሰናል ጉዳይ ነው። አርሰናል የዙቢሚንዲን ዝውውር መቶ ፐርሰንት አረጋግጧል። የኬፓ አሪዛባላጋን ዝውውር ደግሞ 99 ፐርሰንት ጨርሷል ተብሏል። አርሰናል እንግዲህ በፋይናንሻል አሰራሮች ምክንያት ከጁን 30 ወዲህ ዝውውሮችን ከመጨረስ ተቆጥቦ ነው እያሳልፈ ያለው። ግን በሁሉም ዲፓርትመንቶች ክለቡ የሚፈልጋቸውን ተጫዋቾች በዝውውሩ ሁኔታ በመመልከት ከክለቡ ጋራ አንዳንድ ነገሮችን እየፈጠረ እንደሆነ እየተገለጸ ነው የሚገኘው እና በክለቦች የዓለም ዋንጫ ጨዋታዎች እየተከናወኑ ነው የሚገኙት። ትላንትና ምሽትም ጨዋታዎች ተደርገዋል። በክለቦች የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ተደርገዋል። ምሽታን ሰዓት ሰዓት ላይ አራት ሰዓት ላይ ና ሌሊት ሰባት ሰዓት እንዲሁም አስር ሰዓት ላይ ነው ጨዋታዎች እየተደረጉ የሚገኘው። ከወትሮ በተለየ መንገድ ምናልባትም እንደ አሜሪካ ና እንደ ላቲን አሜሪካ እንደ ደቡብ አሜሪካ አይነት አጨዋወት ሰዓትን እየተጠቀመ ነው የሚገኘው። ያው ጨዋታው የሚካሄድባቸው አካባቢዎችም እንደዚያ ከመሆናቸው ጋር ተያይዞ ምሽታን ሰዓት ሰዓት ላይ አራት ሰዓት ላይ እንዲሁም ደግሞ ሌሊት ሰባት ሰዓት ላይ ና አስር ሰዓት ላይ ጨዋታዎች እየተከናወኑ ይገኛሉ። ትላንት በተደረገ በክለቦች አለም ዋንጫ የምድብ የመጨረሻ ጨዋታ ቤኔፊካ ከቫየር ሙኒክ ጋር ያደረገውን ጨዋታ አንድ ለዜሮ በሆነ ውጤት ማሸነፍ ችሏል ይህንንም ተከትሎ እንግዲህ ቤኔፊካ ምድቡን በበላይነት በማጠናቀቅ 16ቱን ተቀላቅ ተቀላቅሏል ባየር ሙኒክ በበኩሉ በስድስት ነጥቦች ሁለተኛ ደረጃን በመያዝ ቀጣዩን ዙር መቀላቀል ችሏል ማለት ነው የአርጀንቲናው ክለብ ቦካ ጁኒየርስ ና እንዲሁም ደግሞ ኦክላንድ ሲቲ ከውድድሩ ተሰናብተዋል ሌላው ቼልሲ በዓለም ክለቦች ዋንጫ ጥሎ ማለፉን ተቀላቅሏል። ትላንትና ከኤስፔራንስ ደቶንስ ጋር ያደረገውን ጨዋታ ቼልሲ 3 ለዜሮ በሆነ ውጤት አሸንፏል። 45ኛው ደቂቃ አልቆ በጭማሪዋ ሶስተኛ ደቂቃ ላይ ቶሲን አስቆጥሮ መሪ ማድረግ ቻለ። እንዲሁም ደግሞ አርባ ስድስተኛው ደቂቃ ሆኖ በጭማሪ አምስተኛው ደቂቃ ላይ ዴላፕ አስቆጥሯል። በእረፍት ሰዓት ላይ ነው እንግዲህ ግቦች የተቆጠሩት፣ እረፍት ለመውጣት በተሰጠው ጭማሪ ደቂቃ ላይ እነዚህ ሁለት ግቦች ተቆጥረዋል። እንዲሁም ዘጠና ደቂቃ አልቆ በጭማሪ ሰባተኛው ደቂቃ ላይ ጆርድ ማስቆጠር ችሏል። ጆርጅ ነው ያስቆጠረው። ዴላፕ እንግዲህ ሊያም ዴላፕ ለአዲሱ ክለቡ ቼልሲ የመጀመሪያ ጎሉን ከመረብ አዋሀድ ችሏል። ትላንትና ምሽት ወይም ደግሞ ሌሊት ላይ ሌላው የዓለም ክለቦች ዋንጫ የምድብ ሶስተኛ ዙር ጨዋታዎች ሲደረጉ ሎስ አንጀለስ ከፍላሚንጎ ያደረጉት ጨዋታ ነበረም። ይህ ጨዋታ እንዳቻ በሆነ ውጤት ነው የተጠናቀቀው። ይህንን ከተመለከትን ምናልባት ያው ቀጥለው የሚደረጉ ጨዋታዎች አሉ። ከአሁኑ ከምድቡ እነማን ተሰናበቱ እነማን አለፉ የሚለውን ነገር እንግዲህ ጠቅላል አድርገን እንዲሁ መረጃዎችን ወደ እናንተ እናደርሳለን። የ የኢትዮጵያ ፕሪምየር ሊግ ነው እንግዲህ ፍጻሜውን እያገኘ ባለው የኢትዮጵያ ፕሪሚየር ሊግ ትላንትና ጨዋታዎች ተደርገዋል። ትላንት አሰልጣኝ ሙሉጌታ ምረት ከሀዋሳ ከተማ ጋር በአስገራሚ ግስጋሴያቸው አመቱን በድል ሲቋጩ አዳማ ከተማ ደግሞ በአሳዛኝ ሁኔታ ያለ ሁለተኛ ጊዜ ከሊጉ መውረዱን አረጋግጧል። ሲዳማ ቡና በጭማሪ ደቂቃ ግብ ከፋሲል ከነማ ጋር ነጥብ በመጋራት የውድድር አመቱን ጨርሷል። እንግዲህ ሌላ የመውረድ ስጋት የነበረበት ፋሲል ከነማ ትላንት አዳማ ከተሸነፈ በኋላ በሊጉ መቆየቱን ጨዋታ ሳይጫወት ማረጋገጥ ችሏል። አዳማ ከተማ እንግዲህ ከፕሪምየር ሊጉ ወርዷል። ሐዋሳ ከተማ ከአዳማ ከተማ ጋር ያደረጉትን የኢትዮጵያ ፕሪምየር ሊግ የመጨረሻ መርሃ ግብር ሁለት ለአንድ በሆነ ውጤት አሸንፈዋል። ለሐዋሳ ከተማ የማሸንፊያ ግቦችን አቤኔዘር ዮሀንስና በረከት ሳሙኤል ሲያስቆጥረው የአዳማ ከተማን ግብ ቢኒያም አይተን ከመረብ አሳርፏል። አዳማ ከተማ እንግዲህ መሸነፉን ተከትሎ ከኢትዮጵያ ፕሪምየር ሊግ ወደ ከፍተኛ ሊግ የወረደ ሶስተኛው ክለብ ሆኗል ከ አስራ ዘጠኝ ዘጠና ሁለት ጀምሮ በኢትዮጵያ ፕሪምየር ሊግ በመሳተፍ እንግዲህ በ2005 ለመጀመሪያ ጊዜ ከወረደ በኋላ በ2007 የውድድር ዓመት ወደ ኢትዮጵያ ፕሪምየር ሊግ ዳግም የተመለሰው አዳማ ከተማ ዘንድሮ በሊጉ በ34 ጨዋታዎች በ14ቱ ተሸንፎ በዘጠኙ ነጥብ ተጋርቶ አስሩን በማሸነፍ 39 ነጥቦችን ቢሰበስብም ለከርሞ በሊጉ መቆየት አልቻለም። ቡድኑም እንግዲህ ወልዋሏ ዲግራት ዩኒቨርሲቲንና ስሁል ሽረን ተከትሎ ወደ ኢትዮጵያ ከፍተኛ ሊግ መውረዱን አረጋግጧል። አራተኛ ክለብ ሆኖ ወደ ከፍተኛ ሊግ የሚወርደው ክለብ ዛሬ መቀለሰባ እንደርታ ከኢትዮ ኤሌክትሪክ ጋራ ከሚያደርጉት ጨዋታ በኋላ ይለያል ማለት ነው። በዛሬው ጨዋታ አሸናፊው ክለብ በሊጉ መቆየት የሚችል ሲሆን፣ አቻ ከተለያዩ መቀለሰባ እንደርታ በግብ ከፍያ ተበልጦ ለመውረድ ይገደዳል ማለት ነው። ስለዚህ መቀለሰባ እንደርታ በሊጉ ለመቆየት የዛሬውን ጨዋታ ማሸነፍ ይጠበቅበታል። በመጨረሻ ሳምንት ኢትዮጵያ ፕሪምየር ሊግ መርሃ ግብር ፋሲል ከነማ ከሲዳማ ቡና ጋራ አንድ አቻ ተለይተዋል። የፋሲል ከነማን ግብ ምኞት ደበበ ሲያስቆጥር፣ ሳሙኤል ብራሳ ሲዳማ ቡናን አቻ አድርጓል። ሲዳማ ቡና እንግዲህ 49 ነጥቦችን በመሰብሰብ አምስተኛ ደረጃን በመያዝ የውድድር አመቱን አጠናቀዋል። ፋሲል ከነማ በበኩሉ 43 ነጥቦችን በመሰብሰብ አመቱን ሲያጠናቀቅ አስራ ሶስተኛ ደረጃ ላይ ተቀምጠዋል ማለት ነው እንግዲህ የ ሰላሳ ስድስተኛ ሳምንት የኢትዮጵያ ፕሪምየር ሊግ የመጨረሻው ሳምንት ነው የአመቱ የመጨረሻ ውድድር ነው እየተደረገ የሚገኘው እሁድ ነው የጀመረው ጨዋታው ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ሁለታቻ በ ተለያዩበት ና ቅዱስ ጊዮርጊስ ከመቻል አንዳቻ አቻ በተለያዩበት የእሁድ ጨዋታ ነው እንግዲህ የመጨረሻው ሳምንት የተጀመረው በዚህ ም ሰኞ ወላይታ ድቻ ከድሬዳዋ ከተማ ወላይታ ድቻ አንድ ለዜሮ ጨዋታውን አሸንፎ ነበረ። አርባ ምንጭ ከተማ እንዲሁ አድያ ወሳናል በዚህ ዕለት አንድ ለዜሮ አሸንፏል። ትናንትና የተመዘገቡ ውጤቶች አሉ። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ ማን አራተኛው ወራጅ ክለብ ይሆናል የሚለው በጉጉት የሚጠበቅበት ጨዋታ 12 ሰዓት ላይ ይደረጋል። መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ እጅግ በጣም ከፍተኛ ፉክክር ይደረግበታል ተብሎ የሚጠበቀውና ወሳኙ ጨዋታ ይደረጋል። እንዲሁም ባህር ዳር ከተማ ከወልዋሎ አዲግራት ዩኒቨርሲቲ ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። በነገ ውለት የመጨረሻ አንድ ጨዋታ ይደረጋል። ይህ የኢትዮጵያ ፕሪምየር ሊግ የውድድር አመቱ መዝጊያ ጨዋታ ነው። በነገ ውለት የሚደረገው መውረዱን ያረጋገጠው ሰውል ሽረ ከሻምፒዮኑ ኢትዮጵያ መድን በሚያደርጉት ጨዋታ የሚዘጋ ይሆናል ማለት ነው። ይህ ጨዋታ ሐሙስ በነገ ውለት አስር ሰዓት ላይ ይደረጋል ማለት ነው። ሌላው ያው መቀሌ ሰባ በታሪኩ ለመጀመሪያ ጊዜ ከሊጉ ላለመውረድ ኢትዮ ኤሌክትሪክ ደግሞ የቅርብ ዓመታት የውጣ ውረድ አካሄዱን ላለመድገም የሚፋለሙበት ተጠባቂ ጨዋታ ዛሬ ይደረጋል ማለት ነው። በዚህ ጨዋታ ከሊጉ የሚወርደው ቡድን ይለይበታል ማለት ነው። ማን ይወርዳል? መቀለ ሰብ አንደርታ ወይስ ደግሞ ኢትዮ ኤሌክትሪክ የሚለው ነገር 12 ሰዓት ላይ በጉጉት የሚጠበቅ የዕለቱ መርሃ ግብር ነው። ምናልባትም የአመቱ እጅግ በጣም ከባድ እና ጫና ውስጥ ያለ መርሃ ግብር ይመስላል። እንግዲህ እስካሁን በተደረጉ ጨዋታዎች የሊጉ የደረጃ ሰንጠረዥን ስንመለከት ኢትዮጵያ መድን በሰባ ነጥቦች ሻምፒዮን መሆን መሆን ችሏል። ዛሬ የሚደረጉ ጨዋታዎች ነገ የሚደረግ የሚያደርገው ጨዋታ የመጨረሻ ጨዋታው ነው። 33 ጨዋታዎችን ያደርገው 34ተኛ ጨዋታውን ነገ ያደርጋል። ቀድሞ ግን በአስር ነጥቦች ርቆ ሻምፒዮን መሆኑ ይታወቃል። ኢትዮጵያ ቡና በነጥቦች ሁለተኛ ላይ ነው። እንዲሁም ደግሞ ሐዋሳ ከተማ በሶስት ነጥቦች ሶስተኛ ላይ ነው። ባህር ዳር ከተማ በ51 ነጥቦች አራተኛ ነው። ሲዳማ ቡና ምናልባት ግን ከዚሁ ጋር ተያይዞ ባህር ዳር ከተማ ያለውን ቀሪ ጨዋታ የሚያሸንፍ ከሆነ ሶስተኛ ደረጃን ሐዋሳ ከተማ መልሶ የሚረከብ ይሆናል። አምስተኛ ላይ ያለው ሲዳማ ቡና ነው። ዘጠኝ ነጥቦች አሉት። ወላይ ስድስተኛ ነው። አርባ ስምንት ነጥብ አለው። አርባ ምንጭ ከተማ በሰባት ነጥብ ሰባተኛ ላይ ተቀምጧል። ሃዲያ ሆሳና በተመሳሳይ በግብ ክፍያ እኩል ሆነው ከአርባ ምንጭ ከተማ ጋራ በስምንተኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በ46 ነጥብ ዘጠነኛ ነው። መቻል በ45 ነጥቦች አስረኛ ነው። ኢትዮጵያ ንግድ ባንክ በ44 ነጥቦች አስራ አንደኛ ነው። ድሬዳዋ ከተማ ደግሞ በ43 ነጥቦች አስራ ሁለተኛ ነው። ፋሲል ከነማ እንዲሁ በአርባ ሶስት ተመሳሳይ ነው። ድሬዳዋ ከተማ ና ፋሲል ከነማ አስራ ሁለተኛ ና አስራ ሶስተኛ ላይ ነው ተቀምጦ ያለ። ሁለቱም ቡድኖች አርባ ሶስት አርባ ሶስት ነጥብ አላቸው። ሁለት ሁለት የግብዳ አለባቸው። ሰላሳ አራት ጨዋታ ተጫውተዋል። በተመሳሳይ በተመሳሳይ ነው። በግብ ክፍያም በነጥብም በተመሳሳይ ደረጃ ይገኛሉ። ኢትዮ ኤሌክትሪክ እና እንዲሁም መቀለ ሰባ እንደርታ አርባ አንድ አርባ አንድ ነጥብ ነው ያላቸው እጅግ በጣም አስገራሚ በሆነ እና በሚገርም ግጥምጥሞች ሁለቱም እንግዲህ 33 33 ጨዋታ ተጫውተዋል። 4141 ነጥብ ነው ያላቸው። ኢትዮ ኤሌክትሪክ ሁለት የግብዳ አለበት፣ መቀለ 70 እንደርታ ደግሞ 8 የግብዳ አለበት ማለት ነው። ይህ ጨዋታ ዛሬ 13 ሰዓት ላይ እጅግ በጣም ተጠባቂ ሆኖ ይደረጋል። በዚህ ጨዋታ ላይ እንግዲህ መቀለ 70 እንደርታ በሊጉ ለመቆየት የግድ ማሸነፍ ይጠበቅበታል። ኢትዮ ኤሌክትሪክ ደግሞ ጨዋታውን አቻ ማጠናቀቅ ይበቃዋል፣ ምክንያቱም በግብ ክፍያ በልጦ ይገኛልና የግብ ክፍያ የተሻለ ሆኖ በመገኘቱ አቻ በሆነ ውጤት ቢጠናቀቅ እንኳ ኢትዮ ኤሌክትሪክ በሊጎ የመቆየት እድል አለው። መቀለሰብ አንደርታ ግን በሊጉ ለመቆየት እና ለታሪኩ ለመጀመሪያ ጊዜ ላለመውረድ የሚያደርገውን ጥረት ዛሬ ምሽት አስራ ሁለት ሰዓት ላይ ይፈተናል። እንግዲህ አዳማ ከተማ፣ ሶልሽረና ወልዋሏ ዲግራት ዩኒቨርሲቲ መውረዳቸው ተረጋግጧል ማለት ነው። በቀጣይ በከፍተኛ ሊጉ እንጂ በኢትዮጵያ ፕሪሚየር ሊግ የማንመለከታቸው ቡድኖች ናቸው። አዳማ ከተማ 34 ጨዋታ አድርጎ በ39 ነጥቦችና በ11 የግብዳ ነው መውረዱን ያረጋገጠ። በትላንትና እለት ሶልሽረ 33 ጨዋታ ተጫውቷል። ነገ የሚያደርገው አንድ ጨዋታ አለ ከሻምፒዮኑ ጋራ አንድ የግብዳና በሀያ ሁለት ነጥብ ላይ ነው አሁን የሚገኘው እንዲሁም ደግሞ ወልዋላ ዲግራት ዩኒቨርሲቲ ሰላሳ ሶስት ጨዋታ አድርጎ በ22 የግብዳና 19 ነጥቦችን ይዞ ነው የሚገኘው። አሁን ላይ ምናልባት የዛሬው ጨዋታ ተጠባቂ ያደርገዋል እነሱን ማን ይቀላቀላል የሚለው ነገር ይጠበቃል። የመላ ኢትዮጵያ ጨዋታ በስፖርታዊ ጨዋነት እየተሞላና አላማውን ያሳካ ነው ብለዋል ክቡር መኪው መሀመድ። ክቡር መኪዮ መሀመድ በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታ፣ ስድስተኛ የመላው ኢትዮጵያ ጨዋታ በስፖርታዊ ጨዋነት የተሞላና ዓላማውን እያሳካ ያለው ውድድር መሆኑን ገልጸዋል። በመላው ኢትዮጵያ ጨዋታ ከሁሉም አካባቢ የተውጣጡ ስፖርተኞች በዚህ ውድድር መታየታቸው ሀገር አቀፍ ፌዴሬሽኖች እስከ ታችኛው አደረጃጀት ድረስ ወርደው እንዲሰሩ ያሳየ መሆኑንም ሚኒስትር ዴኤታው አስታውቋል። ሀገር አቀፍ ፌዴሬሽኖች በስልጠናና የስፖርት ማቴሪያል ድጋፍ በማድረግ እስከ ታችኛው የስፖርት መዋቅር ማገዝ እንዳለባቸው ያሳሰቡት ክብር ሞክዮ እንዲሁም ቅንጀታዊ አሰራርን ማዘመን እንደሚገባም ጠቁመዋል። በየስፖርት አይነቱም በተወዳዳሪ ስፖርተኞች መካከል ጥሩ ጨዋታ ለማየት እንደቻሉም ገልጸዋል። ስድስተኛው የመላው ጨዋታ በርካታ ስፖርቶች ፍጻሜያቸውን እያገኙ ሲሆን እንግዲህ ትላንትና ፍጻሜያቸውን ካገኙት መካከልም የቴኒስ ስፖርት ይገኝበታል። በጥንድ ድብልቅ አዲስ አበባ የወርቅና የነሐስ ተሸላሚ ሲሆን፣ ኦሮሚያ የብር ሜዳሊያን አግኝቷል። በጥንድ ወንዶች አዲስ አበባ የወርቅና የነሐስ ተሸላሚ ሲሆን እንግዲህ አማራ የብር ሜዳሊያን አስመዝግቧል። በጥንድ ሴቶች አዲስ አበባ በተመሳሳይ የወርቅና የነሐስ፣ ኦሮሚያ ደግሞ የብር ሜዳሊያ አስመዝግቧል። በነጠላ ወንዶች አዲስ አበባ ወርቅ፣ አማራ ብር፣ አዲስ አበባ ነሐስ የነዚህን ሜዳሊያዎች ሲያስገኙ፣ በሴቶች ነጠላ በተመሳሳይ አዲስ አበባ ወርቅና ነሐስ ሲያገኝ፣ ኦሮሚያ ብር ተሸላሚ ሆኗል። በሴቶች እግር ኳስ ኦሮሚያ ከአማራ ባደረጉት ጨዋታ ኦሮሚያ ሶስት ለሁለት በሆነ ውጤት በኦሮሚያ የበላይነት የተጠናቀቀ ሲሆን ትግራይ በደቡብ ኢትዮጵያ አንድ ለዜሮ ተረቷል። በዚህም እንግዲህ ኦሮሚያና ደቡብ ኢትዮጵያ ለዋንጫ ሲጫወቱ፣ አማራና ትግራይ ለደረጃ ይጫወታሉ ማለት ነው። ከፍተኛ ፉክክር እየታየበትና ከፍተኛ የተመልካች ቁጥር የተመዘገበበት የስድስተኛው መላው የኢትዮጵያ ጨዋታ የቦክስ ስፖርት ውድድር በደማቅ ሁኔታ ተጠናቋል። በትናንትና ሁለት በባህልና ስፖርት ሚኒስቴር አዘጋጅነት እንግዲህ በጅማ ከተማ እየተካሄደ በሚገኘው ስድስተኛው መላ ኢትዮጵያ ጨዋታ የቦክስ ስፖርት ውድድርም ፍጻሜውን አግኝቷል። ከፍተኛ ፉክክር በታየበትና ከፍተኛ የተመልካች ቁጥር በተመዘገበበት እና ፍጻሜውን ያገኘው ይህ የቦክስ ውድድር ከፍተኛ የስራ ኃላፊዎች በውድድሩ ቦታ በመገኘት ውድድሩን የተመለከቱ ሲሆን እንግዲህ የሜዳሊያ ሽልማትም አበርክተዋል። በወንዶች አዲስ አበባ አራት ወርቅ አንድ ብርና አራት ነሀስ ሜዳሊያ በማግኘት ውድድሩን በአንደኛነት ሲያጠናቀቁ፣ ኦሮሚያ ሶስት ወርቅ ሁለት ብርና ሁለት ነሀስ ሜዳሊያ በማግኘት ሁለተኛ ደረጃን ይዟል። አማራ ደግሞ አንድ ወርቅ አምስት ብርና ሶስት ነሀስ በማምጣት ሶስተኛ፣ እንዲሁም ድሬዳዋ አንድ ወርቅ አንድ ብርና አምስት ነሀስ በማምጣት አራተኛ ማዕከላዊ ኢትዮጵያ አንድ ወርቅ አንድ ብርና አንድ ነሐስ በማስመዝገብ የደረጃ ሰንጠረዡ ላይ አምስተኛ ላይ ሲቀመጥ ደቡብ ኢትዮጵያ ስድስተኛ ነው፣ ሁለት ነሐስ እንዲሁም ደግሞ ጋምቤላ ሰባተኛ ነው፣ አንድ ነሐስ ቤኔሻንጉል አንድ ነሐስ በማግኘት ቀጣዩን ደረጃ ይዘዋል። እንዲሁም ደግሞ ቤኒሻንጉል አንድ ነሐስ በማግኘት ከጋምቤላ ጋራ በኩል ከአንድ እስከ ሰባት ያለውን ደረጃ ይዘዋል። በሴቶች አሁንም አዲስ አበባ ሶስት ወርቅ ሁለት ብርና አንድ ነሀስ በማስመዝገብ አንደኛ በመሆን ውድድሩን ሲያጠናቀቅ ኦሮሚያ ሶስት ወርቅና ሁለት ብር በማምጣት ሁለተኛ ደረጃ ሲይዙ አማራም በአንድ ብር በአራት ነሀስ በማምጣት እንዲሁ ሶስተኛ ሲሆኑ ደቡብ ኢትዮጵያ አንድ ብርና አራት ነሀስ በመያዝ ሲያጠናቀቁ ድሬዳዋ ከተማ በሁለት ነሀስ ውድድራቸውን ጨርሰዋል ማለት ነው በዚህ መልኩ እንግዲህ ይህ ከፍተኛ ፉክክል የታየበትና ከፍተኛ የተመልካች ቁጥር የተመዘገበበት የስድስተኛው መላ ኢትዮጵያ ጨዋታ የቦክስ ስፖርት ውድድር በደማቅ ሁኔታ ተጠናቋል ማለት ነው። በወንዶች እግር ኳስ ግማሽ ፍጻሜ ደቡብ ኢትዮጵያ ከጋምቤላ መደበኛውን የደቂቃ ዘጠና ደቂቃ አንዳቻ በሆነ ውጤት በማጠናቀቃቸው ምክንያት ደቡብ ኢትዮጵያ እንግዲህ ወደ ፍጹም ቅጣት ምት በማምራት ስድስት ለአምስት አሸንፎ ለፍጻሜ መድረስ ችሏል። ኦሮሚያ ሲዳማን ሁለት ለአንድ አሸንፎ ለዋንጫ ቀርቧል። በፍጻሜው እንግዲህ ኦሮሚያ ከደቡብ ኢትዮጵያ ለዋንጫ ይጫወታሉ ማለት ነው።